በሰሜን ሸዋ ዞን መራሃቤቴ ወረዳ መንግስት ላቀረበው የሰላም ጥሪ ምላሽ ለሰጡ ኃይሎች አቀባበል ተደረገላቸው። በተሳሳተ መረጃ የጥፋት መንገድ መከተላቸውን የገለጹት ለሰላም ጥሪው ምላሽ የሰጡ ኃይሎች የበደሉትን ሕዝብ ለመካስ በቁጭት እንደሚሰሩ ተናግረዋል። ኢብራሂም መሐመድ ተጨማሪ ያለው በሰሜን ሸዋ ዞን መርሃቤት የወረዳ አለም ከተማ አስተዳደር መንግስት ላቀረበው የሰላም ጥሪ ምላሽ ለሰጡ ኃይሎች አቀባበል ተደርጎላቸዋል። በአቀባበል ስነ ሥርዓቱም የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የክልል የዞንና የአካባቢው አመራሮች ተገኝተዋል። በአካባቢው ታጥቀው ጫካ ገብተው የነበሩ ለሰላም ጥሪው ምላሽ የሰጡት ኃይሎች በአንድ አማራ ቡድን ውስጥ ሲንቀሳቀሱ የነበሩ የኮር አመራሮችና አባላት ናቸው። ታጥቀው ጫካ መግባታቸው የህዝቡን ሰላም መንሳቱንና አካባቢው ተረጋግቶ ወደ ልማት እንዳይገባ ማድረጉን ተናግረዋል። ሻምበል ግርማ ዘነበ ይባላለሁ እና በተፈጠረው ችግር የሰላም አለመረጋጋት ሁኔታ ያው ፍራቻ በማዘል ወደ በረሃ ወጥቻለሁ። ወደ በረሃ ወጥቼ አንድ አመት በላይ አስቆጥሬ ያለሁ። በዚህ አንድ አመት ውስጥ ብዙ ስራ መስራት ይቻላል፣ ለሀገራችን ብዙ ልማት ማልማት ይቻላል። ብዙ ስራ መስራት ሲቻል ግን ያላስፈላጊ በተሳሳተ መንገድ በረሃ ላይ ቆይተናል። ስለዚህ ይሄ ለዞናችንም ብሎም ለክልላችን ትልቅ ጉዳትና ትልቅ ኪሳራ ያመጣ ድርጊት ነው። ይሄንን ለህዝባችን፣ ለህብረተሰባችን እስካሁን ባጠፋ ነው ኪሳራና ጉዳት ይቅርታ እንጠይቃለን። ዘሪውን ገብሬ ወይም ቸኮስ እባላለሁ። አመት ከአራት ወር አካባቢ በረሃ ላይ ነበርኩ። የከተማይን ብሎም የወረዳውን ሰላም አውከናል፣ ረብሸናል። አሁን ግን ሰላም ለመንግስት ጥሪ አድርጎልን በሰላም ገብተናል። ከመንግስት ጎን ሆነን ከማህበረሰባችን ከአመራሩ ጎን ሆነን ሰላም እንመልሳለን፣ ያበላሸነው እናስተካከላለን። የወጣንበት የተሳሳተ ነው። እርስ በርስ ጫካ ላይ መገዳደል ነው። ለሁለት የተከፈለ ስለሆነ ቡድኑ እርስ በርስ መገዳደል ስለሆነ ወደ መንግስት መንግስት መሀሪ ነው ብለን ወደ መንግስት መተናል። ሰላምን ሁሌም ለሰላም እንተጋለን፣ እንጠራለን፣ እንሰራለን። መምህር ግን አበበ ባላለሁኝ የአለም ፓራ ቶሪ መምህር ነኝ። አማራውን አማራ እየገደለው ለምን ይሞታል ያልኩለት ማህበረሰብ እኔው ራሴ እየገደልኩት ወይም ደግሞ እየገደለ ሲሳይ ይሄ ነገር ለካ የተሳሳተ መንገድ ኖረዋል የገባኝ የመሰለኝ አልገባኝም። ስለዚህ ይሄ ነገር ትክክለኛ እንኳን የአማራን ሕዝብ ላድን እኔ ራሴ መዳን እንደማልችል ሳውቅና ስረዳ ያው መንግስት ባቀረበው የሰላም ጥሪን ተቀብዬ ያው ወደዚሁ ወደ መንግስት ተቀላቅያለሁ። የሰላም ጥሪ ተቀብያለሁ። በእርግጥ በመጣሁበት ሰዓት የሆነ ስጋትና ፍራቻ ነበረኝ። ያው የሚወራው ብዙም ጥሩ ስላልነበረ ዛሬ ላይ ግን ሳየውና ስረዳው ያው ከሚወራው በስተጀርባ ነው ወይም ተቃራኒ ነው። እኔ እውነቱን ለመናገር ትናንትና በጥላት ተፋራጅን ስንፈላለግና ወይም ስንገዳደል የነበረው የመከላከያ ኃይም ይሁን የፖሊስ የጸጥታ ኃይል የሚኒሻው ዛሬ ላይ እውነቱን ያንን ይቅር ተባብለን ወይም ደግሞ ብሎ አቅፍ ድግፍ አድርገው ቀበሉኝ። እኔ በጣም ነው ለእኔ ሌላ ሌላ ስሜት ነው የፈጠረብኝ እውነቱን ለመናገር ማለት ነው። ለአካባቢው ሰላም ጠንቅ ከመሆን ወጥተናል። በድለነው ይቅር ያለንን ህዝብና መንግስት ለመካስ እንሰራለን ብለዋል። እስካሁን ያጠፋናቸውን ይቅርታ በማለት ከአሁን በኋላ ጥሩ ስራ እንሰራለን የሚል ሀሳብ ነው ያለን። ህብረተሰቡም፣ አመራሩም፣ አጠቃላይ የመከላከያ አመራርም ሰራዊቱም በአግባቡ ተቀብሎናል። አመራሮቻችን ማንኛውን ድጋፍ ለኛ ለማድረግ ቃል ገብተዋል። ስለዚህ ከጎናቸው ሆነን እኛም በሰላሙ ዙሪያ እንሳተፋለን፣ በልማቱ ዙሪያ እንሳተፋለን። ቀጣይ ያጠፋናቸውን ነገሮች ሁሉ ለመካስ ቆርጠን እንነሳለን፣ ቆርጠን እንሰራለን የሚል ሀሳብ ነው ያለው። ጫካ በነበርንበት ሰዓት ው ትመታላችሁ፣ ይመታል የሚባል ነገር ነበረ። ስጋት ነበረን፣ ግን እኛ ባሰብነው ልክ አይደለም። ደስ የሚል የኢትዮጵያ መከላከያ ሰራዊት አቅፎ ስሞን፣ አመራሮችም እኛ ስንበድላቸው የነበሩ አመራሮች አቅፈውን ስመውን ወደ ቤታችን ነው ያስገቡን። የትም ቦታ ላይ አሌር ነው ቀጥታ ወደ ቤተሰብ ነው የተቀላቀል ነው በጣም ደስ የሚል በዛ ልክ እኔ መከላከያ ይቀበለኛል ብዬ ያንንም ፍቅር ይሰጠኛል ብዬ አላስብኩም ነበረ። ግን ዛሬ ላይ እውነቱን ተረድቸዋለሁ። ሕዝባችንን ከጭቆና ቀንበር እናላቅቀዋለን ብለን ነበር፣ እንዳውም የባሰ ጭቆና እንደጨመርኩበት ዛሬ ተሰምቶኛል። እኔ ፍራንክሊስ ይሄን በግልጽነት ነው ማውረው ማለት ነው። ስለዚህ እኔ ትናንትና በሰራሁት ስህተት ን ዛሬ ተጸጽቻለሁኝ። መንግስት ያደረገውን የሰላም ጥሪ ተቀብሎ ወደ ሰላሙ ቢቀላቀል የተሻለ ነው ብዬ ነው ማመስ ጥሪ የማቀርበው። የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሻ አለማየሁ መንግስት ባቀረበው የሰላም ጥሪ በርካታ ኃይሎች እጃቸውን በመስጠት ወደ ቀያቸው እየገቡ ነው። ዞኑ ከክልሉና ከሚመለከታቸው አካላት ጋር በመተባበር ለሰላም እጃቸውን የሰጡ ኃይሎችን የማቋቋም ተግባሩን አጠናክሮ እንደሚቀጥል አስታውቀዋል። ጫካ ነው የከረመው ልጅ አለው ቤተሰብ አለው። አሁን ከጫካ ሲመጣ ምርጥ አቀባበል እንዳደረግንለት ሁሉ ዘላቂ ህይወቱን መምራት አለበት። ቀድሞ ስራ ያለው ወደ ስራው እንዲገባ፣ ስራ የሌለው ደግሞ የስራ እድል እንዲፈጠረለት መደረግ አለበት። ይሄ እንደ ዋና ስራ ይዘን የምንሰራው ነው ማለት ነው። መራህ ቤቴ ና ለም ከተማ አካባቢ የተመለከተ ነውም ይሄን ነው በተጨባጭ ከጫካ የሚመጣውን ወጣት ምን ስራ ላይ ብናሰማራው ይሻላል የሚል የአካባቢው አስተዳደር እያሰበን ያገኘ ነው እኛም የምንደግፈው ነው። በቀጣይም የሚመጣው ወጣት በሙሉ ባሉ የስራ አማራጮች የስራ እድል እንዲፈጠርለት እንደ አንድ እቅድ ይዘን የምንሰራው ስለሆነ በቀጣይም አጠናክረን የምንቀጥል ቀጥል ይሆናል ለማለት ነው። የሃይማኖት አባቶች፣ የሀገር ሽማግሌዎች ዛሬም ጫካ ያሉት ኃይሎች ወደ ቀያቸው እንዲመጡ የጀመራችሁትን ጥረት አጠናክራችሁ ልትቀጥሉ ይገባል ሲሉ ዋና አስተዳዳሪው አሳስበዋል።